አሰላም አለይኩም ሰላም ለእናንተ የውድ ቤተሰቦች ሁላችሁም በያላችሁበት ሰላም መኝላችኋለሁኝ። ረመዳን ከሪም ሁላችሁም ሙስሊሞች እህቶቼ፣ ወንድሞቼ ሁላችሁም እንኳን አደረሳችሁ ለረመዳን። በረመዳን የምንጠቀም ጹመን የምንጠቀም ዱአችን ተሰሚ የሚሆን አላህ ያድርገን ለሁላችንም ያረብ። ዛሬ ደግሞ ይዤላችሁ የመጣሁት እንደዚህ በጣም ጠቃሚ የሆነ በረመዳን በተለይ ብንጠቀመው በጣም የምንጠቀምበት የምግብ አይነት ነው። አሰራሩም ደግሞ በጣም ቀላል ነው። ትወዱታላችሁ ብዬ እገምታለሁኝ እና በዚህ አይነት መንገድ እኔ በመሳያችሁ መንገድ ሰርታችሁ ተጠቀሙት። ለስሁር ደግሞ ካፈጠርን በኋላ ብንጠቀመው በጣም ተወዳጅ እና ጠቃሚ ምግብ ነው። ድንችና እንቁላል ነው የምንጠቀመው ድንችና እንቁላል በደንብ እንቀቅለዋለን ማለት ነው ይሄንን እና ቬጅቴብል ያስፈልገኛል ቬጅቴብል የተጠቀምኩት እንደ የፈረንጅ ቃሪያ ባሮ እና ሽንኩርት ቲማቲም የሾርባ ቅጠል ይህንን ተጠቅም ያለሁኝ እናንተ ከፈለጋችሁ ግን ያው ሌላም መጨመር ትችላላችሁ። ምፈልጉትን ቬጅቴብል መጨመር ይቻላል። ያው በመጀመሪያ በደንብ ካጠብኩት በኋላ ድንቹንና እንቁላሉን ውሃ አድርጌ እጥደዋለሁ። ትንሽ ጨው አረግበት አለሁኝ። ድንቹ ከበሰለ በኋላ ያው እንቁላሉ ነው መጀመሪያ ቶሎ የሚበስለው። እንቁላሉን አዋጠዋለሁ፣ ቀደም ብዬ አዋጠዋለሁኝ። አምስት ደቂቃ እንደፈለግን አድርገን እንቁላሉን እናዋጠዋለን። ከዛ ድንቹን እንዲበስል እንተዋለን። ከዛ ደግሞ እዚህ ሽንኩርቴን እዚህ በኦሊቭ ኦይል አቁላላለሁኝ። የፈለግኩትን ቅመም ማድረግ ትችላላችሁ፣ የፈለጋችሁትን ይቅርታ። እኔ የተጠቀምኩት እርድ የጦስኝ እና የመጥበሻ ቅጠል ያንንም የተፈጨውን ተጠቅሜ ያለሁኝ። የስጋ መጥበሻውን ቅጠል እና ኦሪጋኖ ተጠቅሜ ያለሁኝ። የቅድሙን ቬጅቴብሎች እንደዚህ በደንብ በድቅቅ አርጌ ከትፌዋለሁኝ። እዛ ሽንኩርቱ ከበሰለልኝ በኋላ ይሄንን ቬጅቴብሉን አድርጌ ትንሽ ሞቅ ሞቅ አድርጌ አበስለዋለሁኝ። ካበሰልኩት በኋላ ትንሽ ጨውን አድርጌ ወደ ጎን አስቀምጠዋለሁኝ። ያው እንደምታወት ቃሪያም ማድረግ ትችላላችሁ። የሚያቃጥል ነገር ከፈለጋችሁ ቃሪያ ማድረግ ይቻላል። ቃሪያ እንደውም በጣም ነው የሚያጣፍጠው። ያው እኔ ቃሪያ አልተጠቀምኩኝ። የፈረንጅ ቃሪያ ተጠቅም ያለሁኝ ያው ቃሪያ የማይወድ ሰው ስላለ ቤት ለመፈቀድ አልተጠቀምኩም ማለት ነው። እና ያው እልጠዋለሁኝ፣ ድንቹ እንልጣለን። ከዛ እንትኑንም ምንድን ነው እንቁላሉንም እንልጠዋለን ማለት ነው። ያው እንቁላሉ ትንሽ በሰል ብሎብኛል። እዚህ እንቁላሉ ከዚህ ባይበስል ጥሩ ነው። ትንሽ በቃ ፈሳሽነቱ ያዝ ሲያረግና ኦሬንጅ ከለር ሲኖረው በቃ ያዝ ሲያረግ ያ በጣም ጠቃሚ ነው። ለእኛም ጥሩ ነው። ለጤናችን ጥሩ ነው። በጣም ሲበስል ለጨጓራም ጥሩ አይደለም እና እንቁላል ስታበስሉ እንደዛ አድርጋችሁ አብስሉት። እና እንቁላልና ድንች በጣም ጠቃሚ ነው አንድ ላይ ሲሆን፣ ብቻውን ድንቹን ብቻ ስንጠቀም በተለይ ስኳር ያለብን ከሆነ በጣም ስኳራችን በጣም እንዲወጣ ያደርገዋል ማለት ነው። እና ያው እንደዚህ አድርገን እንቁላል ጋር ፕሮቲን ጋር እንደዚህ ስንቀላቅለው ኦሊቭ ኦይልም አለው። እንደዚህ አድርገን ስንጠቀመው ያው ተመጣጣኝ የሆነ ስኳራችንም ከፍ አይልብን፣ እንሞዳ በተለይ ስኳር ያለብን ሰዎች። ሌላው ደግሞ በፊትም እንደዚህ የሰራሁት አለ፣ ቪዲዮ ቆየት ብሏል እንጂ ድንቹን እንደ የኦቾሎኒ ይዘር አለ አይደለ? እዚህ እንደ ጆዝ የሚባል ጆዝ፣ እሱ ጋር አቀላቀያ አንድ ላይ ፈጭቼ ተጠቅሚዋለሁኝ እና ድንችን ፕሮቲን ጋ እንደዚህ ቅባት ነገር ጋር ቀላቅለን ስንጠቀመው ያው በጣም ጥሩ ነው። ያው ስኳርን በጣም ከፍ የማድረግ እንትኑ ቀነስ ያደረግልናል ማለት ነው። እና እንደዚህ አድርጋችሁ ተጠቀሙት። ትወዱታላችሁ እየገምታለሁኝ። ሁላችሁም ደግሞ ቪዲዮን የምትከታተሉ ሸር ላይክ የምታደርጉልኝ ኮመንት የምትጽፉልኝ ሁላችሁም ሰብስክራይብ የምታደርጉኝ በአሁኑ ሰዓት ደግሞ ሰብስክራይ የምታደርጉልኝ በጣም ነው የማመሰግነው። አላህ ያክብርልኝ እና የመጀመሪያችሁ ከሆነ ደግሞ ሰብስክራይብ ማድረግ እንዳትረሱ። እዚህ ጋር ያው እንደምታዩት ይሄ በቀይ ስር የሰራሁት ክራከርስ ነው። በጣም ተወዳጅ በፈለግ ነገር ጋር መጠቀም የምንችለው ይኛው ቢዛ ለልጆች ሰርቻ አለሁኝ። ይኛው ደግሞ በተመጣጠነ ዱቄት

እና ትጠቀሙበታላችሁ አላችሁ በጣም ቀለል ያለ እና ለራሳችን የሚጠቅመን የሾርባ አይነቶች በረመዳን በተለይ ብንጠቀማቸው በጣም ለሰውነታችን የሚጠቅሙ የሾርባ አይነቶች ብዙ የሰራሁት አለ በረመዳን ባለፈው ማመት የዛኛውን ማመት እና ገብታችሁ እዩት ትጠቀሙበታላችሁ። አላችሁ ሁላችሁንም በያላችሁበት አላህ ሰላም ያድርግልኝ ሀገራችንንም አላህ ሰላም ያድርግልን ወገኖቻችን ዘመዶቻችን በያሉበት በሰላም ውለው በሰላም የሚገቡባት ሀገር አላህ ያደርግልን። ልባችንም እኛም አላህ ያረጋጋው። ሁላችሁም አመሰግናለሁ።